ቅዱሳን ለመሆን ብትመኙ ትዕበት የለባችሁም። በራሳችሁ ኃይል ብትተማመኑ ግን ትዕበተኞች ናቸው። የምነግራችሁ እጅግ ፍጹማን ለመሆን እንድትምሉ አይደለም፣ ሁልጊዜ እጅግ ፍጹም የሆነውን ነገር እንድታደርጉ እንጂ። ቅዱሳን በመሆን ሁሉንም ሰው ለመቅደም ትልቅ ምኞት ልኖራችሁ ይገባል። ሕልናዬን ስመረምር የማስበው ስለ ራሴ ብቻ ሳይሆን ስለ ሌሎችና ስለ እነርሱም ስላለኝ ኃላፊነት ጭምር ነው። ምክንያቱም እዚህ ላይ ሁላችን አንድ ነን። ያለ አንዳች ማጋነን ፍጹም የሆነ ሕይወት ለመኖር ያላችሁን ጽኑ ፍቃድ ለማየት እፈልጋለሁ። ሁልጊዜም የማስበው ይህንን ነው። በዚህ ቤት ውስጥ ያለው ሁኔታ ቅዱሳንን የሚያንጽ ነው። ይህም ስባል ከአሁኑ ሁሉም ቅዱሳን ናቸው ቅዱሳን መሆን ብኖርባችሁም ማለት አይደለም፣ ቅዱሳን እንድትሆኑ የሚያደርጋችሁ እንጂ ቅዱሳን ከመሆናችሁ ሁሉንም ነገር ታገኛላችሁ። ቅዱሳን ካልሆናችሁ ግን ምንም አታገኙ። ሁሉም ነገር ስህተት ይሆናል። የእግዚአብሔርን ስጦታዎች መቀበል ያስፈልጋል። እምቢ ልትሏቸው አትችሉም። ገዳሙ በራሱ ቅዱስ ነው። ነገር ግን ቅዱሳን እንድትሆኑ ማህበሩ የሚሰጣችሁን ዘዴ መጠቀም የእያንዳንዳችሁ ፈንታ ነው። በእርግጥ ቅዱሳን የወንጌል አብሳሪዎች ለመሆን ከፈለጋችሁ፣ ገዳሙ አስፈላጊ የሆነውን ዘዴ ሁሉ ያሳያችኋል። የእናንተም ሆነ የሌሎች ድክመትና ውድቀት እንኳ ወደዚህ ግብ እንድትደርሱ ይረዳችኋል። ከሁሉ የበለጠ መንፈሳዊ መሆን ከእኛ አይጠበቅም። ነባር አባላት መልካም ነገር በማድረግ አርአያ ሊሆኑን ይገባል ብላችሁ አታስቡ። እያንዳንዱ ሰው ስለራሱ ማሰብ ማሰብና ፍጹም እንዲሆን የሚጠራውን የእግዚአብሔርን ድምፅ መስማት አለበት። እዚህ ለረዥም ጊዜ የቆዩት ሰዎች መልካም ባህሪ በማሳየት እና ምሳሌ በመሆን ረገድ ቀዳሚ መሆን ይኖርባቸዋል። ይህ ቢሆንም ባይሆንም አዲስ የመጣ ሰውም ቢሆን አንዳንድ ጊዜ በማህበራት ውስጥ ልዩ ሆኖ የመታየትንና ራሳቸው ፍጹማን ባልሆኑ ሰዎች በኩል መጠቋቆሚያ የመሆን አሳዛኝ ፍርሃቶችን አስወግዶ የእግዚአብሔርን ትሩፋት ለማግኘት በቁርጠኝነት መጣጣር አለበት። በማህበራት ውስጥ የመስራች ሐሳብ ጠፍቷል የሚል ቅሬታ ብዙ ጊዜ ሲነሳ ትሰማላችሁ። እነዚህን የመሰሉ ዋጋቢስ ቅሬታዎችን ከመናገርና ከሌሎች ፍጹምነትን ከመጠበቅ ይልቅ እያንዳንዱ ሰው ራሱን ፍጹም ለማድረግ ብርቱ ጥረት ማድረግ አለበት። ሁሉም ሰው ይህን ካደረገ መላው ማህበረሰብ እውነተኛውን መንፈስ መልሶ ያገኛል። ያሉንን ዘዴዎች ተጠቅመን ቅዱሳን መሆን አለብን። ይህን ገዳም እንዲመሰረት ያነሳሳው ጌታችን ፍጽምናን መቀዳጀትና በውስጡም ቅዱሳን መሆን የሚቻልባቸውን መንገዶች አዘጋጅቷል። አንዳንድ ሰዎች ሁልጊዜ ትልቅና ልዩ የሆኑ ነገሮችን ይፈልጋሉ። ይህ እግዚአብሔርን ፍለጋ አይደለም፣ ምክንያቱ እርሱ በትንንሾቹም በትልልቆቹም ነገሮች ውስጥ ይገኛል። ስለዚህ ሁሉንም ነገር በጥንቃቄና በጥሩ ሁኔታ አድርጉ። ይህ ቤት የተአምራት ቤት እንዲሆን አልፈልግም። እኔም የሚፈልገው ግዴታዎቻችሁን በሚገባ የመፈጸም ታምራት እንድታደርጉ ነው። ታምራት ከማድረግ በፊት የምናደርጋቸው ሌሎች ብዙ ነገሮች አሉን። ጩኸት ሳናበዛ ቅዱሳን እንሁን። ወደ መንፈሳዊ ደስታ ስንገባ ባንታይ ምንም አይደለም። ቅዱስ መሆን እፈልጋለሁ አትበሉ። ሐሳቡ ጥሩ ቢመስልም ቅዱስ መሆን የሚፈልገው በምን መንገድ ነው ብለን በተጨባጭ እናስብ። ትልልቅ ውሳኔዎች ብዙም አይረዱም። ይልቁንም የምናሻሽላቸውን ጥቃቅን ነገሮች እናስብ። አስር ሺህ ሰዎችን ብታጠምቁ አላያችሁም። የማያችሁ ምርጥ መንፈሳውያን የወንጌል አብሳሪዎች ከሆናችሁ ነው። አዎን፣ በሁሉም ነገር ምርጥ መሆን ያስፈልጋል። በተለመደ ነገሮች ውስጥ ልዩ መሆን እንጂ የተለዩ ነገሮች አያስፈልጉንም። ጽድቃችን እየዳበረ የሚሄደው በትናንሽ ነገሮች ነው። አንድን ማህበር ፍጹም የሚያደርጉት ትናንሽ ነገሮች ናቸው። ሁሉን ነገር በሚገባ አደረገ የሚሉ ቃላት በግድግዳዎቻችን ሁሉ ላይ መጻፍ አለባቸው። ስትሞቱም በመቃብራችሁ ላይ መጻፍ ይኖርባቸዋል። እድሜውን በሙሉ ሁሉንም ነገር መልካም አደረገ ማለት ለአንድ ሰው የምሰጥ ትልቅ ምስጋና ነው። እውነተኛ የእምነት መንፈስ እየጠፋ የሚሄደው ለጥቃቅን ስህተቶቻችን ትኩረት ሳንሰጥ ስንቀርና ጥቃቅን መልካም ሥራዎችን ችላ ስንል ነው። ቅዱስ ዮሴፍ አላማኖ ሆይ ለምንልን